የክርስቶስ ጠላቶች ሁለት ናቸው። ክርስትና ተዋርደ ተዋርደ አንድ ቀን የመክበር ህይወት አይደለም። ማነው የነገረ ለምሳሌ አንተ ጌታን ተቀብያለሁ የሚለው መጽሐፍ ቅዱስ ላይ የለም። ቤተ ክርስቲያን የሚያገለግለው ሰው ተቋም አደለችም። ቤተ ክርስቲያን የሚመሯት ሽማግሌዎች አይደለችም። ቤተ ክርስቲያን የሚሰጡ ቅዱሳንን አይደለችም። ዳዳ ሆነ ኖረ የሆነ ቀን ባለጠጋ እንድትሆን እግዚአብሔር ምን አላለህ? በሽተኛ ሆነ ሆነ ሆነ ሆነ ሆነ ነገር የሆነ ቀን ነኛ እንድትሆን እግዚአብሔር ያልጠራህ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይፈልጋሉ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ያንተን ብልጠት ያንተን ቴክኒክ ያንተን አቅም አስቀምጠ በእሱ አቅም በሱ ጉልበት በእርሱ ነገር ውስጥ መኖር ነው። ቶ ብልጠትን ቶ ቴክኒክን ቶ ብልጣ ብልጥነትን ቶ አሜን ነው ወይ? ብልጦች አይደሉም እዚ ያሉት፣ በስብከት ሞኝነት ያመኑ ሰዎች ነው እዚህ ያሉት ባይ ዘወይ። የክርስቶስ ጠላቶች ሁለት ናቸው። የመጀመሪያው አይሁዳውያን አይሁዳውያንን ምንን ይወክላሉ? ሃይማኖትን። ሁለተኛው ግሪክ። ግሪክ ምንን ይወክላል? ኖሌጅን፣ ዕውቀትን፣ መማር፣ ህክምና፣ ሳይንስ ምናምን። እነ ቢግ ባንግ ቲዮሪ፣ አለም እንዴት ተፈጠረች? ዓለም በእግዚአብሔር ቃል ተፈጠረች ስንል እነሱ ኮሊዥን ነው የፈጠራት። የኮሊዥኑ ጌታ ስማን ነው። ብዙ ሰዎች የዓለምን አፈጣጠር የሰውን አፈጣጠር ምናምን ምናምን አይተህ ከሆነ የሚሉት ብዙ ነገር አለ። ስለዚህ ሃይማኖት በራሱ ጠላት ነው። ክርስቶስን እንዳታቀ አይሁድ ሃይማኖትን ስለሚወክል አይሁዳውያን እኮ ናቸው ምን አሳልፈው ለሮም መንግስት፣ ለጴንጤናው ጲላጦስ አሳልፈው ምን ያሉት የሰጡት ይሰቀል ያሉት እነማን ናቸው? የሰፈር ጫት ቃሚዎች፣ ጣዖት የሚያመልኩ ሰዎች እዚህ ጋር ምናምን ናቸው እንዴ? እ? ሊወግሩት ድንጋይ ያነሱበት እነማን ናቸው? የምኵራብ አለቆች፣ አይሁዳውያን፣ ሃይማኖት ያላቸው ሰዎች። አሜን። ጳውሎስ ደግሞ ቆሮንቶስ ሄዶ ለዚህ ኮነው፣ አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይፈልጋሉ፣ እኛ ግን አለ የተሰቀለውን ክርስቶስን እንሰብከዋለን። ዊ ፕሪች ጂሰስ ክራይስት ሁ ክሩቲፋይድ ን ደ ክሮስ ተሰቅሎ ብቻ አይደለም የተነሳ አምላክ ነው ያለን እና የክርስትናህን ፋውንዴሽኑን እያስተካከል ነው። ስንመጣ ጤነኛ ትሆናለህ። በየጨርቹ ፈውስ እየተንከራተትክ ልታገኝ እየገዛ ልታገኝ እግዚአብሔር አልጠራህ። ዳ ዳ ዳ ዳ ዳ ዳ ዳ ሆነ ኖረ የሆነ ቀን ባለ ጠጋ እንድትሆን እግዚአብሔር ምን አላለህም። በሽተኛ ሆነ ሆነ ሆነ ነገር የሆነ ቀን ጤነኛ እንድትሆን እግዚአብሔር አልጠራህም። አሜን ነው ወይ? አስቀድሞ ያወቃቸውን ምን አላቸው ጠራ የጠራቸው ምን አላቸው ያጸደቃቸው ምን አላቸው ጥሪው ራሱ የምንድን ነው? ጥሪው ከሱ እኮ ነው ጠሪ አክባሪ ነው ሲባል አልሰማህም ጠሪ ምንድን ነው አሜን ነው ወይ ፕሮግራም ሲዘጋጅ ቦታ ለመቀመጫ መቀመጫ አይደለ አንተ ነው የምትወስነው ማን ነው የሚወስነው ጠሪው የት ጋር ማን ምን መቀመጥ እንዳለበት አሜን ነው ወይ? ያልተገባ ቦታ ከተቀመጥክ ጆሮውን አንስተው ይወስዷል። ይሄ ቦታ ላንተ አይገባም ይባል። ክርስትና ተዋርደ ተዋርደ አንድ ቀን የመክበር ሕይወት አይደለም። ማን ነው ነገረ ክርስትና ከክብር ከውርደት ሰፈርማ፣ በኢየሱስ ገባን እኮ ከየት ሰፈር? ከውርደት። ከውርደት ሰፈርማ በማን ገባን? በማን ገባን? በማን ገባን? አዎ አሁን የት ነው ያለ ነው ባብቀኝ። አሜን ነው ወይ? ሪሊጂን ኢዝ ቦንዴጅ። ባጠቃላይ ሃይማኖት የክርስቶስ ጠላት ነው። ኢየሱስ ነው ወደር የሌለው ያስፈልጋል እንደ ተቋም ያስፈልጋል፣ ኦርጋናይዜሽን ያስፈልጋል፣ ስትራክቸር ያስፈልጋል፣ አባቶች የተጋደሉ ያስፈልገናል። አዎ፣ ለአድሚኒስትሬሽን ያስፈልጋል፣ ህዝብ ማኔጅ ለማድረግ ያስፈልጋል፣ ትውልድን ለመቅረጽ ያስፈልጋል፣ የቸርች ስትራክቸር ያስፈልጋል። ስለዚህ ፎከስ ኦን ክራይስት ኢየሱስ ላይ ይሁን ትኩረታችሁ። አሜን ነው ወይ? ማን ላይ ይሁን ፎከስ? ኦን ክራይስት Don't focus on the apostles. Don't focus on the prophets. Don't focus on the pastors. አራአያ ሚሆን ሊያስተምራችሁ የሚችል የጽድቅ ህይወት ያለው የአንዲት ሚስት ባል የሆነ በፍቅር በምሳሌ ሊሆናችሁ የሚችል ሰው ካገኛችሁ አራያውን ተከተሉ የእሱም ሰውዬ ተልቆ የእሷም ሴትዮ ተልቆ ግን የላካትን ማሳያት ነው ታውቃለን በዚህ ምድር ላይ ራሴን እንደ ታፔላ ነው የምቆጥረው አሜን ነው ወይ ታፔላ ማለት ወደ ድርጅቱ የሚጠቁም መንገድ ላይ ታፔላ ይታ ታፔላው እኮ ቸርቹ አይደለም ታፔላውን ግን ስታይ ማን በዚህ አለ እንደዚ አይነት ቸርች አለ እኔን ስታይ ኢየሱስ በዚህ አለ እንድትል? አው የኔ ስራያ ነው አሜን ነው ወይ ሰዎች በመሃል ሲፈወሱ ትንቢት ሲመጣ ካጋንንት ሥራት ሰዎች ሲፈቱ ማን አለ በዚህ እንድትል ኢየሱስ አለ እንድትል ታፔላዎች ይሄ ነው አላማቸው ኢየሱስን ያሳዩሃል አቅጣጫውን ይጠቁሙሃል ፕሬዝ ጋድ ስለዚህ የሆነ የምትኮራበት የተሻለ ምናምን አድርጋ አታስቡ። ይህ ማለት ልክ እንደ ሌላው ሃይማኖት ህብረት አያስፈልገውም ወይ? ስትራክቸር አያስፈልገውም ወይ? መዋቅር አያስፈልገውም ወይ? አስተዳደራዊ ያስፈልጋል። ቸርች ስፒሪቹዋል ኤንቲቲ እንደሆነች ሁሉ ኦርጋናይዜሽናል ስትራክቸር ያስፈልጋታል። አሜን ነው ወይ? ምድር ላይ ስላለች ሀሌሎያ አባቶች የሚመሩን ያስፈልገናል። በመንፈስ ቅዱስ የተቆጡ በፖለቲካ ኮታ የማይመደቡ ከብሔር ተዋጽኦ የማይዋጡ። አሜን ነው ሆይ ይገባሃል ለምድ የመንግስት ስርዓት በተለዋወጠ ቁጥር ለመንግስት የሚመቸው ሰው ማያስቀምጣቸው፣ ለእግዚአብሔር የሚመቹ ለትውልድ የሚቀኑ። በተለይ ቤተ ክርስቲያን ወይም አክሌሽያ ከዛ በፊት ቤተ ክርስቲያን የሚል ስም የለም ባይዘው ወይ ቤተ ክርስቲያን የሚል ስም የተመሰረተው ከኢየሱስ ትንሳኤ በኋላ ነው። አሜን። ምን የተመሰረተው ምን የተመሰረተው ከማን በኋላ እ ከምን በኋላ? ለምን ቤተ ክርስቲያንን ቤተክርስቲያን የሚያረጋት የትንሣኤው መንፈስ ነው ማለት ነው። እግዚአብሔር ትላንትናን የመድገም እቅድ የለውም። እሱ ማለዳ ማለዳ ምንድን ነው? ስለዚህ ያንን እንድንደግሞ አይደለም የሚፈልገው አሜን ነው ወይ ያንን እንድንደግመው ምን አይደለም አይፈልግም ከመጽሐፉ ዛሬ የተሻለውን እንዲበራልን ይፈልጋል አሜን ነው ወይ እንደ እግዚአብሔር ያለ ማንም? ሃሌሉያ ሃሌሉያ ክብር ለኢየሱስ ይሁን ምክንያቱም እቺ አክሌሽያ የምትባለው ወይም ቤተክርስቲያን ብለን የምንጠራት ከትንሣኤው በኋላ የመጣች ነች። ምን ማለት ነው? ትንሣኤው ላይ ነው ምን ቆሞ ማለት ነው። አሌሉያ። ትንሣኤ ከሌለ አክሌሽያ የለችም፣ ቤተ ክርስቲያን የለችም። የመቅደስ የምኵራብ ሥርዓት ነበረ ወይ? አዎ። የመገናኛው ድንኳን ሥርዓት ነበረ ወይ? አዎ። ቤተ ክርስቲያን ግን አልነበረችም። አሜን። ለዚህ ነው ጴጥሮስን በማቴዎስ ወንጌል ምዕራፍ 18 ላይ ምን አለው? አንተ አለቴ ነህ በአንተ ላይ ቤተ ክርስቲያኔን ምን ላሉ አለ ቤተ ክርስቲያን እሰራለሁ አደለመ ቤተ ክርስቲያኔን አሁን የሚያደርጋት ፐርሰን አለ አሜን ነው ወይ ቤተ ክርስቲያን የሚያገለግለው ሰው ተቋም አደለችም ቤተ ክርስቲያን የሚመሯት ሽማግሌዎች አይደለችም ቤተ ክርስቲያን የሚረዷት ፈረንጆቹን አይደለችም አሜን ነው ወይ ቤተ ክርስቲያን የሚሰጡ ቅዱሳንን አይደለችም። ቤተ ክርስቲያን ባለቤቷ ኢየሱስ ነው። ክርስቶስ ኢየሱስ ነው። ጂሰስ ኦውን ዘ ቸርች ሃሌሉያ፣ ሀሌሉያ። የራሱ ነች፣ የራሱ ባለቤት አላት። እንድንመራው እድሉን ተሰጥቶን ነው። እንድናገለግል እግዚአብሔር እድሉን ሰጥቶን ነው። ለዚህ ነው የቤተ ክርስቲያን አቅም የገሃነም ደጆች ምን አይሏትም ተባለ። ማንን ስላልቻለው? ኢየሱስን ስላልቻለው። ሲስተሙን ስላልቻለው፣ ኳየሩን ስላልቻለው እንዳይመስል፣ ሰባኪውን ስላልቻለው፣ መዝሙሩን ስላልቻለው እንዳይመስል፣ አዳራሹን ስላልቻለው አይደለም አይደለም። አሁን አሁን ይተው እንደሆነ አላውቅም። ድሮ ተማሪ እያለን ወንጌል ስርጭት በየአገሩ እንሄድ ነበርና ዩኒቨርሲቲ ተማሪ እያለን በተለይ ደቡብ አካባቢ የመጣችሁ ሰዎች ታውቃላችሁ? ምን ይሉናል ወንጌል ስንሰብካቸው እኔ እኮ ቃለ ሕይወት ነኝ ይሉኛል ምንድነኝ ይላሉ ምንድነኝ ይላሉ ይሉሃል በብዛት ወንጌል ሰርቶ የሚያቅሰው ሊነግሯችሁ ልትሰሙ ይችላል እነሱ ቃለ ሕይወት አደሉ እነሱ በክርስቶስ ክርስቲያን የሆኑ ቃለ ሕይወት ውስጥ የሚያመልኩ ሰዎች ናቸው አሜን ነው ወይ አንተ ኮ ማውንት ዛይን አደለህም አንተ በክርስቶስ ክርስቲያን የሆንክ ግን ማውንት ዛይን ውስጥ ምንምትል የምታመልክ ሙሉ ወንጌል ነኝ ይላል አንዳንዱ። አንተ ሙሉ ወንጌል ልትሆን አትችልም። ቃልዮት ልትሆን አትችልም። አንተ በክርስቶስ ኢየሱስ ሞትና ትንሣኤ የምታምን። አሜን ነው ወይ? ሙሉ ወንጌል በሚባል አጥቢያ ቤተክርስቲያን ውስጥ የምታመልክ። አሜን ነው ወይ? አሌሉያ። እምታገባ ልጆችን የምታሳድግ፣ የጥምቀት ትምህርት የምትማርነ አያ። የማንነት ቀውሱ ከዛ ነው የሚጀምረው። እኔም ብዬ ስላለፍኩኝ አሜን ነው ወይ? ኖ ኖ ኖ ኖ ሰማይ ሙሉ ወንጌል ያቅም ቃል ይወታ ያቅም መሰረተ ክርስቶስ ያቅም። እነዚህ ሁሉ ፌዴራል ጉዳዮች ሚኒስቴር የሰላም ሚኒስትር ነው የሚያውቃቸው። አሁን ደግሞ ካውንስሉ ሰማይ ምንድን ነው የሚያውቀው? በትንሳኤው ኃይል የተነሱ ከሞቱ ጋር ማክሬዲያስ አያየ ዛሬ መታወቂያ ይቀየራል። እግዚአብሔር ወይ ርዳቸው። ሮንግ ፋውንዴሽኖች ሁሉ ይፍረሱ ዛሬ ትክክለኛ ያልሆኑ መሰረቶች ይናዱ ዛሬ። ትክክለኛ ያልሆኑ መሰረቶች ይናዱ። የፊዚክሱ ሊቅ የሆነው አልበርት አንስታይን አንድ ነገር ይላል። የሰው ልጅ አለ። የወደድኩለት አባባል ነው። አልበርት አንስታይን ነው ያለው። አሜን ነው ወይ? በጣም በሕይወቱ አስቸጋሪው የሚፈተነው ነገር አለ፣ አዲስ ነገር መቀበል ሳይሆን አሮጌውን መጣል ላይ ነው። ለምንድን ነው አንስታይን፣ ከትሪ ፈራርጎት ነው ስትል፣ ከጳውሎስ ነው የወሰደው። አሜን ነው ወይ? በጣም ብዙ ሰው የቀደመ ዕውቀት አለ ማለት የቀደመ ዕውቀት ልክ አይደለም። ዕውቀት እንደማን ነው መሆን ያለበት? እንደ እግዚአብሔር ቃል ለምሳሌ አንተ ጌታን ተቀብያለሁ የሚለው መጽሐፍ ቅዱስ ላይ የለም። እኔ ግን ጌታ ተቀብሎሃል ለሚል ሰጣል። ለምን ደሃዋል፣ ኖረህበታል ማለት ልክ ነው። ማለት ጌታን ተቀብዬ እንላለን። የተቀበልነው ነው ጌታ የለም የተቀበለን እንጂ። እስቲ አውጀው፣ የተቀበለኝ እንጂ በልሴ። የተቀበልኩት ጌታ የለም በሉ። አለቀ። ከሱ ነው የመጣው እኮ ከእኛ እኮ አይደለም። አፍታን ተገባስብሰን አደል የነበር ነው። አሜን ነው ወይ? ፈልገን ነው እንዲያገኘ ነው? ፈልጎን እኮ ነው ያገኘ። አሜን ነው ወይ? ማን ነው ወደ ፍለጋ የመጣው? ማን ነው ወደ ምድር ክብሩን ጥሎ የመጣው? ራሱን ባዶ አድርጎ ማን ነው የመጣው? አምላክነቱን ትቶ ማን ነው የመጣው? እኛንን እንደ እንዴ ፖዚሽናችንን ለቀን የሄድ ነው። ማን ነው ከሰማይ የመጣው? ማን ነው? ስለዚህ ተቀብሎን ነው ወይስ ተቀብለ ነው? አየህ አሁን ፔንቴ ቸርች ጌታ መቀበል የሚል ነገር ስላለ የተቃረንኩ መስልሃለሁ አም ሶሪ ሶሪ ብራዘር መዐት ነው መስተካከል ያለበት ነገር አለ አንዱ የሕይወት ውድቀት እዛ ጋር ነው የሚጀምረው የተቀበልከው ጌታ ብለህ ነው የምታስበው አሜን ነው ወይ እንደዛ ብለህ ማሰብህ ምን ይጎዳሃል ከአንተ የሆነ ነገር እንደወጣ ታስባለህ እሱ ተቀብሎኛል ካልክ በአንተ አቅም አትንቀሳቀስም በተቀበለ አቅም መኖር ትጀምራለህ አዲስ ትምህርት ይዤ መጥቻ አይደለም፣ መጽሐፉን ገልጬው ነው። መጽሐፉ በርቶልኝ ነው። መጽሐፉን አውቄው ነው። ጌታን ተቀበሉ ነው የሚሉ ምን ምን ነው? አይደለ አይደለ እንዴ! ኑ ማንን ተቀበሉ? መስተካከል ጌታ ምን ይበላችሁ? ይቀበላችሁ። ጠፍተን ተቀበዝ ብዘን እረኛ እንደሌሎች በጎች ሆነን ነበር፣ አይደለም እግዚአብሔር ለእኛ ካለው ታላቅ ፍቅሩ የተነሳ በበደላችንና በሙታት በኃጢአታችን ሙታን ሆነን ሳለን በክርስቶስ ህያዋን እኛ ሆንን ወይስ ተደረግን? ወይኔ ሆንን ወይስ ተደረግን? የተደረገው ነው ያለው። አንተ ሆነው አይደለም? እኛ ኃጢአተኛ ነበርን? አሜን ነው ወይ አሁን ጸድቀናል? ጽድቅ የማን ስጦታ ነው? ስጦታ የተቀባዩን ጉልበት ነው? የሰጪውን ኃይል ነው የሚያሳየው። ስጦታ የማንን ኃይል ነው የሚያሳየው? የማንን? ያንተን። አቁም፣ አኑርና በእሱ አቁም መኖር ጀምር። ቮይስ ኦፍ ጋድ ቲቪ ዘ ትሩ ቮይስ ኦፍ ትራንስፎርሜሽን።